አማን ኧረ መምጣት አልችልም። ከፍቅረኛ ይገኛል እንዴ? ችግር የለውም ሂድ። ችግር የለውም ሂድ። አንዴ አንዴ መልሼ እደውልልሃለሁ። ሂድ እኮ ነሽ እና ምን ችግር አለው? ሂድ፣ አንቺ ሂድ ብለሽኝ እንደምን ችግር አለው? ከጓደኛ ጋር እንደምትሆነው ምን ላይ ነው አውቄብሻለሁ አስጠልችሻሉ አይደል? እውነት እንትን አጋሪ አስጠልችሻሉ እንጂ ሴት ልጅ ከወንድ ጋር ሆና፣ እኔ በጣም ጥሩ ባል ነኝ፣ በጣም ታማኝ ክርስቶስን ነው የምልህ። ሌባ ነህ ታስታውቃለህ። ለራሴ ይሄን ያህል ከፍ ከፍ ማድረግ። ምን አጥፍታ ነው የታሰረችው? በእናታችሁ እንዳዊ ምናምን የምትመስለው አይታችኋታል። ምን አጥፍታ ነው እንዲህ እያማረች የታሰረችው? በእናታችሁ

ሴት የሚባል አላምም። እንዳታምን እንዳታምን እንዴ ጓደኛ ጋር ያደርኩት፣ ጓደኛ ጋር አንተ አድረህ እንዴ ነው፣ እሷ ጓደኛ ጋር የምታድሩ እንዴ ነው? በዚህ ልክ የምትዋሽ? ይቅርታ ይቅርታ የኔ ፍቅር፣ አልተረዳኸኝም እኮ ይቅርታ ነው እኮ ያልኩህ። ይቅርታ ከመጀመሩ ሴት ልጅ ለመጀመሪያ ጊዜ ይቅርታ። ይሄ ፍቅር አረ አይነገርም። ተርባ መምጣት አልችልም አንቺ ሂድ ብለሽኝ እንዴ? ምን ችግር አለው? ከጓደኛ ጋር ነው የምትሆነው ነው እ ሴት ልጅ ከወንድ

በሱ ምክንያት ለእናንተ ትኩረት አይሰጡ፣ ቀሱ እያለ ማንም እናንተን ትኩረት የሚሰጣችሁ ሰው ስለሌለ በቃ እሱን ማራቅ ነው። ውሸቱን ነው። እኔ በጣም ጥሩ ባል ነኝ፣ ድንገር ኧረ፣ በጣም ታማኝ ክርስቶስን ነው ምለ። ሌባ ነህ ታስታውቃለህ። ስለራሴ ይህን ያህል ከፍ ከፍ ማድረግ፣ እንዲህ ነኝ እኔ የሚለውን ቃል ራሱ የሚጠቀም ሰው ኖርማል አይደለም። የሆነ በተግባር የምንመለከተው ነው የሚሆነው እንጂ እንደዚህ ስንት አመት የኖሩት ምን ይበሉዋ እንደዚህ ሶስት ልጅ ዘር የምትበት ነው። እንደ ደህና ነገር ታወራለህ እንዴ ደግሞ። እና ብትመለስ ብትታርቅ ይሻላል፣ ካለዛ የባሰ ነገር የከፋ ነገር እንደሚደርስብ ነው የምነግርህ። በመንፈስ የሚታይኝ እሱ ነው። ተው፣ ህፃን ህፃን ያጫውት። ቤቢ ለካ ውሸቱን ነው። እኛ አላወቅንም። እሺ ሰው የገንባት ነው ይሄን በሙሉ አንዳንድ ሰዎች ሶሻል ሚዲያ ላይ አሉ እንደዚህ አይነት ሰዎች አሁን ከሶሻል ሚዲያ ቢጠፉ እኮ ሶሻል ሚዲያ በቃ ያን ያክል አያዝናል በምኑ ነው የምትዝናናው አሁን እስከ ወር ስታደርጉ ስታዩ ቲክቶክ ላይም ሲመጣላችሁ በእንደዚህ አይነት ሰው ስቃችሁ ምናምን ብላችሁ ነው እራሳችሁ የምታዝናል አሁን እንደዚህ አይነት ሰው ከጠፋ ነው ሁሉም ነገር ቆም ነገር እና ቆም ነገር ቢሆን ማን ሶሻል ሚዲያ የሚጠቀሙ ማማዬ ቀልድ ቀልድልሻለሁ ባያስቅም ትስቂያለሽ አንዲት ጦጣ ዛፍ ላይ የዘለለች ድንገት ድዋላለችም ከዛ ደግሞ ድጋሜ ሙዝ ልጣጫ አንሸራቶት በቂጧ ድው አላለች መሰለሽ። በቃ በግድ ሳቂ ስላልኩሽ አስመሰልሽ። አንተ በግድ ሳቂ ብላታ የአባቷን ፍላጎት ማሟላት አለባት። ፈጣሪ ያሳድግሽ። ሀብታም ግቢ ቤት ኪራይ ስጠይቅ ምን ጠፍቶህ ነው እ ጋሽ ሰላም ነው አለ። የሚከራይ ቤት እዛ ስጠይቃቸው እዚህ እናንተ ጋር አለ ምናምን ብለው፣ አዎ አንድ አለ፣ አንድ የቀረች አለ፣ አንድ ክላስ። የትኛዋ ነች? ያቺ ጥግጋ ያለች ናት ወደ ያቺ ናት። ኦኬ፣ ስንት ነው የምትለው? ያቺ ወደ አስራ አንድ ሺህ ናት። አስራ አንድ ሺህ አዎ። ኦኬ፣ ይችኛዋ አነስ ያለችው ክላስ አሪፍ ነች ትመስለኛለች። ለእኔ እኮ እኔ ብቻዬን ስለሆንኩኝ ትበቃኛለች።

ማስረዳት በቃ ፍቅር ዋናው። በዛ ላይ ውሻ ደግሞ ፍቅር የሆነ እንስሳ ስለሆነ ለሰው ታማኝ ስለሆነ ሽሮ፣ ለጥንቃቄ ዛሬ በአዲስ አበባ የገጠመኝ ሌባ እያወጣ ነው ከንትን ውስጥ ሰውየ ፈዛ ነው አካባቢ ቤቱን ይብሉ አስራ አምስት በአንድ አመት ብቻ በቃ። የእናንተ ግን የምር ትችላለህ ትችላለህ። ዝም ብሎ የምር እንደዚህ አድርጎ ሸውዶ እስከ መጨረሻ እና አንድ ነገር ስልኩ ቻርጅ የጨረሰ አስቸግሮታል። እንግዲያውስ አይጠቀሙት ሰጎት እየተነቃቀለ አስቸግሩታል። እንግዲያውስ ወይ ሊመለጡ ነው። ምን ማለት ብቻ እቺ ልጅ ኮይ ምን አጥፍታ እንደታሰረችው በእናታችሁ። እቺ ህንዳዊ ምን የምትመስለው መስሏ አይታችኋታል። ምን አጥፍታ ነው እንዲያማርች ታሰረችው? በእናታችሁ እንዲ ቆንጂ የሆነ በጥፋተኛ አስብቶን ከሳሽ አልነበረ እንደ መታሰረ እንዴት መታን የታሰረችው? ምንድነው ምንድነው ያጠፋችው? ህግ የለም እንደ ምንድነው? ልጅቷ እኮ ታምራለች አምራለች፣ እንደ ዝም ብሎ ወስዶ ማሰር አለ እንዴ ማለት? ምን ያህል አመት የተፈረደባት እሺ? ምን ያህል አመት ነው የታሰረችው? ከሀያ ዓመት በታች ከሆነ እኔ ለመቀጣት ዝግጁ ነኝ። ለእሷ የምሬ ነው ዝግጁ ከሀያ ዓመት በታች ከታሰረች ማለት ነው ቀለል ያለ የሞት ፍርድም ከሆነ የአመት ከሶስት ወር ምናምን ችግር የለውም። እሞትላታለሁ እንደ እህቴ ያለች ሴት ያለ አጥያቷ ፋውል በሰራም ያለ ወንጀሏ ታስራ እንደዚህ ደስታ ሲናፍቃት ማየት አልችልም። እሷ ናት። በነገራችን ላይ ከእሷ ውጭ ያሉትን በሙሉ ካየ ኡጋንዳ ቅሊንጦ ነው የሚመስለው፣ እንዳለ ጥቁር። እንደምን ግራ ገባኝ እናንተ። የሴት ሴት ልጅ ለካስ ያለ ሜካፕ ሁሉም ሴት ወንድማችን ናት። በፈጣሪ ስም ሁሉም ሴት ወንድማችን የአዳም ዘር ናት። ለካስ ሴት ልጅ በሙሉ መንታ እኮ ነው የምንመስለው እንደው እኛንን ሜካፕ የተሰራና ምን መስለው እንዴ! እድሜ ለያሬድ እጅ ይባረክ። ጉዳቸውን ባያሳየንማ በቃ ጉድ ነበረ። ያሬድ ግን በጣም አሪፍ ስራን የሰራው እስር ቤት ሄደ። ማዝናናት መቻል ማለት በጣም ቀላል ነገር አይደለም፣ ትልቅ ነገር ነው። የሆነ ጊቢ ውስጥ ታጥሮበት የተቀመጠን ሰው ማዝናናት መቻል። ሌላ ቦታ የትም ከምትሄድ ዱባይ ከምትሄድ እስራኤል ሄደ ኮንሰርት ምናምን ከምታዘጋጅ በጣም በጣም በጎና መልካም ስራ ነው ብዬ ነው የማስበው። ያሬዶ ተባረከ፣ አሪፍ ነው፣ በጣም አሪፍ ሰርተሃል፣ ይመች። አዎ የምር የአሬዶ በጣም ሊበረታታ የሚገባ በጣም የሚያስጨበጨው ለ ምር ል ማንም ሰው ያላረገውን ነገር ነው ያደረገው። እዛ ስሪትዶ እነሱ እራሱ በዓል ደስተኛ ሆኖ ፈታ ብሎ እንዲያከብሩ ና ማረቡ ራሱ ትልቅነቱ ነው የሚያሳየው። ግን ያንተ ደግሞ ለልጅቷ ምን አለ አምን አንድ ለአንድ ሁለት ሶስት ዓመት የሞት ፍርድ ራሱ ቢሆን ብትሞት ምንድን ነው የሚለው? ብቻውን እየተጫወተ ነው በእርግጠኝነት ማታ ከማን ጋር ይጫወታለ? ጓ እየቀጣጅ ምናምን ነው ሁላ

ይጠብቃለ ስ ቀጣይ የሚታሳየ ከሆነ ደግሞ ስራ ውስጥ እኔ የምለው መንገድ ላይ የሄዳችሁ ማለት ነው። የሆነ ሰው ልጅ ይዞ አግኝታችሁ ውይ ልጁ ሲያምር፣ ማን ነው ስሙ ስትሉት ይሄ እኮ የእህቴ ልጅ ነው ዱባ ላይ ይባላል ብሏችሁ፣ ያውቃል አያውቅም? እኔማ አያውቅም። እና ምን ጥያቄ ፈጠረብኝ መሰላችሁ እነዚህ ዱባ ለሚባሉ ሰዎች ከልጅነታቸውም ጀምሮ ዱባ ለነበሩ ወይስ ካደጉ በኋላ ነው ስማት ዱባ ለሚያደረጉት የሚለው ጥያቄ ስለፈጠረብኝ ነው። በቅንነት አስረዱኝ። የምር ቆይ እንዴት ነው አሁን ዱባለ መቼም ጩጭ የሆነው ስማቸው ዱባለ ትምህርት ቤት ሲገቡ ወይ ደግሞ ከፍ ሲሉ ምናምን እንደዚህ አይነት ዱብ የሆነ ስም የሚሰጣቸው ወንዶች የሚፈሩት ቃል ተመለስና የሆነ ነገር ረሳው ምናምን ለተመለስ አይደለም በቃ ያለው መፍትሄ እሱ ነው። እኔ ፍቅር እኔ ስሞታቶ በቀለን እንድታገቢው እንዴ? ለምንድን እሱ እኮ ጠላትህ ነው። እንደኔ አቃጥረሽ እንድገሉ ይሻላል። ጠላትህን በሚስት ጠላትህን እንድትገልልህ